ስራ ምዕራፍ ሶስት ቅድም ወንድሜ እየተነጋገረው እየጠቃቀሰው ነበር። ከሱ ነው አብረን የምንካፈለው። ሐዋርያት ስራ ምዕራፍ ሶስት ከአንድ ጀምሮ በጌታ በኢየሱስ ክርስቶስ ስም አብረን እናነባለን። ከዛ በኋላ እንጸልያለን። ጌታ መንፈስ ቅዱስ እንዳደረገን እንሆናለን። ክብር ኢየሱስ ይሆን። ሁላችንም አውጥታችሁ ከሆነ አብረን እናንብብ። ጴጥሮስና ዮሐንስም በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎችን ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማሕፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ተመልክቶ ወደኛ ተመልከታ አለው። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቁት ወደ እነርሱ ተመለከተ። ጴጥሮስ ግን በርና ወርቅ የለኝም፣ ይህንን ያለኝን ግን እሰጣለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡ ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምን በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁ። በእርሱም ከሆነው መደነቅ፣ መገረም ሞላባቸው። እርሱም ጴጥሮስና ዮሐንስ ይዞ ስለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፦ የእስራኤል ሰዎች ሆይ በዚህ ስለ ምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለ ምን ትኩር ብላችሁ ታዩናላችሁ? የአብርሃም የይስቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ሁላችንም እንጸልይ። የጌታ ስም የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እዚህ ቦታ ላይ የሚናገረው ጴጥሮስና ዮሐንስ በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር ይላል። እና እነጴጥሮስና በዮሐንስ እጅ ስለተደረገ ተአምራት ነው የሚናገረው። እና በዚህ ቦታ ላይ ጴጥሮስና ዮሐንስ እንደ ልማዳቸው ወደ መቅደስ በጸሎት ጊዜ ሲወጡ አንድ ደግሞ እንደ ልማዱ ሁል ጊዜ በራፍ ላይ ቁጭ ብሎ መልካም በሚሏት ደጅ መቅደስ ውስጥ በራፍ ላይ ቁጭ ብሎ ይለምን የነበረ አንድ ሰው ታገኛላችሁ እና ይህ ሰው ደግሞ ከናቱ ከናቱ ከማህፀን ከተወለደበት ጊዜ ጀምሮ አንድ ቀንም ሄዶ የማያውቅ፣ አንድ ቀንም እግሩ መሬት ረግጦ የማያውቅ በሸክም የሚመላለስ ሰው ሲመለስ፣ ሰዎች ነው የሚመልሱት ወደ ቤት፣ ከቤት ደግሞ ወደዚህ ስፍራ ላይ ሲመጣ ደግሞ ሰዎች ነው የሚያመጡት። ይህ ሰው አንካሳ የሆነ ሰው ነው። በሰው እርዳታ ነው የሚመላለሰው። ሁልጊዜ የሰውን እጅ እየጠበቀ የሚኖር ሰው ነው። እንደዚህ ደግሞ ጴጥሮስና ዮሐንስ ደግሞ ክርስቶስ ኢየሱስን ካገኙበት ወይንም ደግሞ የአይሁዳውያን ልምድ እንደተባለው በቀን ሶስት ጊዜ ይጸልያሉ። ትዝ ይላችሁ እንደሆነ ያ ሰው በቀን ሶስት ጊዜ ይጸልይ የነበር ሰው ይጸልይ የነበር ሰው ያ ሰው ምዕራፍ አምስት ላይ ሄዳችሁ ትመለከቱ፣ በቀን ሶስት ጊዜ ይጸልይ እንደነበረ። ይህ ደግሞ ልምድ ነው። እነዚህ ሰዎችም እንዲሁ ለመጸለይ ወደ መቅደስ በሚመጡበት ጊዜ ይህንን ሰው ያገኛሉ። በጣም ከሚገርመው ይህንን ሰው ያገኙና የመጀመሪያ ጊዜ አይደለም ያገኙት። ይህንን ሰው የመጀመሪያ ጊዜ ያዩት አይመስለኝም። ምክንያቱም ሁልጊዜ ጊዜ ይህ ሰው ከዛ ደጃፍ ላይ አይጠፋም። ሁልጊዜ በዛ ደጃፍ ላይ ቁጭ ብሎ ምጽዋትን ይለምናል። ለማምለክ አይደለም የሚመጣው፣ ለጸሎት አይደለም የሚመጣው። እሱ ለኑሮ የሚያስፈልገውን ነገር ለማግኘት ነው ከሰው እጅ የሚመጣው እና ሁልጊዜ እዛ ደጃፍ ላይ አለ። በዛን ቀን ግን እነ ጴጥሮስና ዮሐንስ ትኩር ብለው ሲመለከቱት እንደዚህ አሉ እሱም ደግሞ ትኩር ብሎ ይመለከታቸው ነበር ይላል። ትኩር ብሎ ይመለከታቸው ነበር እና ሲያያቸው፣ እነዚህ ያሉት ሲያያቸው እነዚህ ያሉት ከእናቱ ማኅፀን ጀምሮ ይህ ሰው ሽባ የነበረ ሰው ነው። አንድ ቀንም ሄዶ የማያቅ ሰው ነው። በቃሉ ላይ እንደተረዳ ነው ጴጥሮስና ዮሐንስ ወደ መቅደስ ሲገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው ይላል። የለመናቸው ምጽዋትን ነው። ምንም ሳንቲም ገንዘብ ምጽዋትን ነው የለመናቸው። እነርሱም እርሱም አንድ ጴጥሮስም ዮሐንስም ትኩር ብሎ ወደ እነርሱ ተመልክቶ ወደ እኛ ተመልከት አሉት። በጣም የሚያስገ ወደ እኛ ተመልከት ካሉት በኋላ እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ ይላል። እና እርሱ የጠበቀው ገንዘብን ነው፣ እሱ የጠበቀው ምጽዋትን ነው። አንድ ነገር እንደሚቀበል አድርጎ ወደ እነርሱ ተመለከተ አለ። እነርሱ ግን እንደዚህ አለ፣ ብርና ወርቅ የለኝም ያለኝን ግን እሰጥሃለሁ። ክብር ለኢየሱስ ይሁን እና ያለኝን እሰጥሃለሁ አለ። ከዛ በኋላ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። እጁንም ይዘው አስነሱት። ቁርጭምጭሚቱም ጸና፣ እየዘለለም ወደ መቅደስ ገባ፣ እግዚአብሔርንም አከበረ ይላል ታሪኩ። ይሄንን ነው። ክብር ለኢየሱስ ይሁን እንግዲህ በዚህ ክፍል ላይ ወገኖቼ ምንድን ነው የምንማረው? ምንድን ነው የሚናገረን? ምን ሊናገረን እግዚአብሔር ፈልገው ነው? እግዚአብሔር ቃል ሁልጊዜ የሚሰራ ነው። እግዚአብሔር ቃል ዛሬም ታምራትን ያደርጋል። ክብር ለኢየሱስ ይሁን። እነዚህ ሰዎች መልካም በሚሏት ቤተ መቅደስ ደጃፍ ላይ የተቀመጠው አንካሳ ሰው እምነትም ኖሮት አይደለም። ይህ ሰው ወገኖቼ እምነትም ኖሮት አይደለም። እርሱ እምነቱ ከሰው እጅ ላይ ሳንቲም መለመነው ከሰው እጅ ላይ ምጽዋትን ተለምኖ ለቀኑ የሚያስፈልገው ለኑሮ የሚያስፈልገውን ድጎማ መደጎም ነው እና አመጣጡም ያንን ነው። ከቤትም ሲወጣ አስቦ የወጣው ያንን ነው። አስቦ የወጣው ይፈወሳለሁ ብሎ አይደለም የወጣው አስቦ የወጣው ተአምራትን አያለው ብሎ አይደለም የወጣው። እነ ጴጥሮስም ሲመጡ ለዚህ ሰውን ጸል ያለን ይፈወሳል፣ ተአምራት ይሆንለታል ብለው አይደለም የመጡት። የእግዚአብሔር ጣልቃ ገብነት ግን ይህንን ያደርጋል። ክብር ለኢየሱስ ይሁን። ዛሬ እንዳመጣጣችሁ ሳይሆን እግዚአብሔር ባቀደው መሰረት ለአንድ ሰው እግዚአብሔር ጣልቃ ይገባል። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ጣልቃ ገብነት ነው የሆነለት። እርሱም አላሰበውም፣ እነ ጴጥሮስም አላሰቡትም። እግዚአብሔር አንዳንድ ጊዜ ባላሰብክበት መንገድ ባላቀድክበት ነገር መጥቶ እግዚአብሔር ታሪክን ይለውጣል። የእግዚአብሔር አሰራር ይህንን ነው ወገኖቼ። ብዙ ሰው እናንተ አስባችሁ አቅዳችሁ በሄዳችሁበት መንገድ ሳይሆን እግዚአብሔር ባቀደው ዘላለማዊ የሆነውን ነገር ሊለውጥልህ፣ እግዚአብሔር ባቀደው ዴስቲንህን ሊያስተካክልልህ፣ እግዚአብሔር ባቀደው የችግርህን ምንጭ ሊያደርቅልህ፣ የሰማይ አምላክ እግዚአብሔር በምህረቱ ጣልቃ ይገባል። ይህ ቀን በኢየሱስ ክርስቶስም እግዚአብሔር ስለአንተ ጣልቃ ይገባል። እኔ ስለዚህ ጉባኤ ጸልያለሁ። እግዚአብሔር ተናግሮ ይህንን ቃል ያመጣሁት በጌታ በኢየሱስም እግዚአብሔር ዛሬ ለአንድ ሰው ጣልቃ ይገባለታል። እግዚአብሔር አምላክ አንድ ሰው ጣልቃ ይገባለታል። ያሰብከው ሳይሆን ያላሰብከው ነገር ያለምከው ሳይሆን ህልም ውጪ የሆነ እግዚአብሔር ከዘመናት ጀምሮ የምትቸገርበት አንድ ቦታ ላይ እንድትቀመጥ ያደረገ ስፍራ እንዳትቀይር እንዳትንቀሳቀስ ያደረገ ሽባ አድርጎ ያስቀመጠ ነገር በእግዚአብሔር ምሕረት ከሕይወት ላይ ዛሬ ይነሳል። ያመነ ሰው አሜን ይበለኝና ይትቀበል። ዛሬ በኢየሱስ ስም ከእግዚአብሔር ምሕረት የተነሳ ይነሳል።

አክያ ፕሬጀንት ኪያሳ ፕራዲያ ይህ ሰው እንደዚህ ብለው ወደ እነርሱ ተመለከተ። ምጽዋትን ለመቀበል ነው ወደ እነርሱ የተመለከተው። ፈውስንና ተአምራትን አላሰበም ወገኖች። እነርሱም ደግሞ ተመለከቱ በሚያዩት ጊዜ እነርሱም እሱም አያቸው፣ ግንኙነታቸው አንድ ሆነ። የሚቀበል ነገር እንዳለው አምነ ምን እንደሆነ እንደሚቀበል ባይገባውም፣ ነገር ግን አንድ ነገር ከጴጥሮስና ከዮሐንስ ወጥቶ ወደ እነርሱ እንደሚመጣ ተምኗል የጌታ ስም የተባረከ ይሁን ዛሬ አንድ ነገር እንደሚቀበል ያመነ ሰው ልንገራችሁ፣ እንደምትቀበል ዛሬ ወደ እግዚአብሔር ጉባኤ ስትመጣ እንደምትቀበል ካመንክ፣ ፈውስን እንደምትቀበል ካመንክ፣ ታምራትን እንደምትቀበል ካመንክ፣ ዛሬም የኢየሱስ ክርስቶስ ስም ይሰራል። በኢየሱስ ስም መንቀሳቀስ ይሆንልሃል። በኢየሱስም ፈውስና ተአምራት ይሆንልሃል። በኢየሱስ እንደ መጣት ትመለስም። እግዚአብሔር በአስደናቂ ነገር ተደንቀና ተገርመ እየዘለልክ ወደ ቤት ትመለሳለ። ራዲን ታሳ ፕሬቸኒያ ሬጋዲያና ማሴ ፕሬቸኒያ ማካዲያና ማሴ በዚህ ደጃፍ ላይ ወገኖቼ መልካም እንደውም በሌላ ክፍ ላይ ውብ በተባለው ቤተ መቅደስ ደጃፍ ላይ ነው የሚለው። ውብ በተባለው ቤተ መቅደስ ደጃፍ ላይ የተቀመጠው አንካሳ ሰው ነው ወገኖቼ። ወደ ቤተ መቅደስ መግባት አይፈቀድለትም አንካሳ በብሉ ኪዳን። ነገር ግን ወገኖቼ ሁል ጊዜ ደጃፍ ላይ ሆኖ የሰውን እጅ ነው የሚለምነው። ሀሳቡ ሁልጊዜ የሰው እጅ ነው። ፈቃዱ ሁልጊዜ የሰው እጅ ነው። እግዚአብሔር ግን ሲመጣ ነገር ተቀየረ። ከሰው እጅ ጥበቃ በኢየሱስም ነጻ አወጣሁ። አንድ ያመነ ሰው አለ። እግዚአብሔር ከሰው እጅ ጥበቃ ነጻ ይወጣሃል። በኢየሱስም መንቀሳቀስ ይሆንልሃል። በኢየሱስም ዛሬ ምዕራፍን ትቀይራለ። በኢየሱስም ዛሬ አቅጣጫን ትቀይራለ። በኢየሱስ ክርስቶስም ዛሬ ነገር ሁሉ ይለወጥልሃል። ያመነ ሰው አሜን ይበለኝና ይውዛ ተአምራት ይሆንልሃል። ክብር ለኢየሱስ ይሁን። ያለኝን እሰጥሃለሁ አሜን ትላላችሁ። እነ ጴጥሮስ ያላቸው እነ ጴጥሮስ ያላቸው እነ ዮሐንስ ያላቸው ከብርና ከወርቅ ይበልጣል የዚህ ሰው ብርና ወርቅ ወገኖቼ ማግኘት የዚህ ሰው ምጽዋት ማግኘት ያንን ሰው ከዛ ቦታ ላይ አላስነሳውም። ነገር ግን አሁን አዲስ ነገር አመጣ። የሚያስነሳ ቦታ የሚያስቀይር ምዕራፍ የሚያስቀይር ሙሉ ሰው የሚያደርግ አዲስ ነገር መጥቷል። እርሱም የኢየሱስ ክርስቶስም ይባላል። የኢየሱስ ክርስቶስም ሰዎችን ካሉበት ቦታ ላይ ያስነሳቸዋል። የኢየሱስ ክርስቶስም ደስቲኒህን ያስቀይርልሃል። የኢየሱስ ክርስቶስም ከሰው እጅ መጠበቅ ያ እልህና ለራሱ ብቻ እንድትሆን ያደርጋል። የጌታ ስም የተባረከ ይሁን። ይህ ሰው ትኩር ብሎ ተመለከተ። ሲመለከት እኛ ብርና ወርቅ የለንም ነገር ግን ያለን እንሰጥሃለን። ዋው ይሄ ያለህ ነገር ከሰው ከሰው ከሚሰጠው በላይ ው ክብር ላይ የሱስ ሲሆን የሰው እጅ ወገኖቼ ነፃ አያወጣም። የእግዚአብሔር እጅ ግን ነጻ ያወጣል። የጌታ ስም የተባረከ ይሁን። የሚገርም ነገር ያለኝን ምን ያርጋል እሰጥሃለን። ወደ እኛ ምን አርግ ተመልከታል። ክብር ለኢየሱስ ይሁን። ወደ እነርሱ ቢመለከት ማለት በእነርሱ ውስጥ ኢየሱስ አለ። አሜን ትላላችሁ በእነርሱ ውስጥ ኢየሱስ አለ። ስለ ሰው የተሰቀለ ኢየሱስ አለ። ዋጋ የከፈለ ኢየሱስ አለ። የደህንነቱ ጌታ ኢየሱስ አለ። የፈውስ እና የቸርነት የምህረት ዋና መሰረት ምንጭ የሆነው ኢየሱስ አለ። ወደ እኛ ተመልከታለ። በጣም ከሚገርመኝ ይሄ ስለ መመልከት ሳስብ፣ ስለ መመልከት ሳስብ ወደ ዘህልቁ ሄዳችሁ እስትመለከቱ ዘህልቁ እግዚአብሔር ህዝቡ በአግሮ መረመ ጊዜ ተናዳፊ እባቦች ወጥተው ህዝቡን ነጥፎ መሞት በጀመሩበት ጊዜ ሙሴም ወደ እግዚአብሔር ጸለ ይላል። ክብር ለኢየሱስ ይሁን። ሙሴም ወደ እግዚአብሔር ጸለ ይላል። ወደ እግዚአብሔር ሲጸል እግዚአብሔርም እንደዚህ አለው፣ መስቀልን ሰርተህ በዓላማ ላይ እባብን ምናርግ ሰርተህ ስቀለው አለው። ክብር ለኢየሱስ ይሁን። ወደ እነርሱ ወደ እርሱ የሚመለከት ሁሉ ይድን አለ። እነዚህ ሰዎች በማጉረምረም ምክንያት የመጣባቸው እባብ ነው። ከእግዚአብሔር ጋር በመጣላታቸው ምክንያት በእግዚአብሔርም ሰው በሙሴም ላይ አጉረመረሙ ይላል። በእግዚአብሔርም በሙሴም ላይ አጉረመረሙ። ሲያጉረመርሙ እባብ ወጥቶ ነደፋቸው ይላል። ከዛ በኋላ እኛ በእግዚአብሔርም በሰውም ላይ በእግዚአብሔርም ላይ አጉረምርመናል ብለው ሲሉ ወደ ሙሴ ጠየቁት። ሙሴም ጸልየ፣ እግዚአብሔርም አላማ ሰርተ በአላማ ላይ እባብን ስቀለዋለ እባብን ሰቀለ። ወደ እርሱ ያያት ሁሉ ይድናል። ወደ ዓላማ ሰርቶ እባብን ሲሰቅል ወደ እባቡ ያየ ሰው ሁሉ ከተነደፈው እባብ ዳነ ይላል። ዮሐንስ ሶስት ላይ ሄዳችሁ ስትመለከቱ ደግሞ በጣም የሚገርመው ከክርስቶስ ኢየሱስ ጋር አብሮ ሲያያይዘው አብሮ እንትን ሲለው ትመለከታላችሁ። ዮሐንስ ሶስትን እንዲህ ይላል ዮሐንስ 3 14 እና 15 እንደዚህ ይላል፣ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ክብር ለኢየሱስ ይሁን። ሙሴ በምድረ በዳ እባብን በሰቀለ ጊዜ ያየ ሁሉ ከዳነ፣ ወደ ኢየሱስ ክርስቶስ የሚመለከት ደግሞ ህይወትን ያገኛል። የጌታ ስም የተመሰገነ ይሁን። ለነገራችሁ በኢየሱስም ህይወትን እግዚአብሔር ይሰጠዋል። ለህይወታችሁ እግዚአብሔር ህይወትን ይሰጠዋል። ለጠፋባችሁ ነገር ሕይወትን ይሰጠዋል። ወደ ማን ያን? ወደ እባቡን የተመለከቱ አሁን ግን ወደ ማን እንመለከታለን? ወደ ኢየሱስ እንመለከታለን። አይኖችን ወደ ኢየሱስ አንሳ። ዛሬ በኢየሱስ ምዕራፍ ይቀየራል። አይኖችን ወደ ኢየሱስ አንሳ። እግዚአብሔር ተአምራት ያድርግልሃል። ክብር ለኢየሱስ ይሁን። እና መመልከት ያንን የሚያመለክተው ወደ እኛ ተመልከታል። ወደ እነሱ አንድ ነገር እንዲቀበል አምኖ በሚመለከትበት ጊዜ እንደዚህ አሉት፣ ብርም ወርቅም አይደለም። ልብህን ከብርም ከወርቅም ላይ አንሳ። ብርና ወርቅ አይደለም ስጦታዬ። ታዲያ ምን ሊሰጡት ይችላል? በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ሃሌሉያ ብርና ወርቅ ያላነሳው ሰው ኢየሱስ ስም ያነሰዋል። ብርና ወርቅ ሞገስ ያልሰጠው ሰው ኢየሱስ ሞገስ ይሰጠዋል ብርና ወርቅ ነገሩን ያልለወጠለት ሰው ኢየሱስ ነገሩን ይለውጠለታል ብርና ወርቅ ሰላምን ያላመጣለት ሰው ኢየሱስ ክርስቶስ ስም ሰላምን ያመጣለታል ብርና ወርቅ ወገኖቼ እግዚአብሔር ብርና ወርቅ የማይሠራው ነገር የክርስቶስ ኢየሱስ ስም ይሠራል አሜን አዎ ብዙዎቻችን መስክሩ ብንባል ስለ ኢየሱስ ክርስቶስን በጣም እንመሰክራለን። የኢየሱስ ክርስቶስ ስም ኢየሱስን ካገኘንበት ጊዜ ጀምሮ ሕይወታችን ተለውጧል። ኢየሱስን ካገኘንበት ጊዜ ጀምሮ፣ ከስሙ ጋር ከተዋወቅንበት ጊዜ ጀምሮ ሰላማችን እንደ ወንዝ ሆኗል። ኢየሱስ ክርስቶስን ባገኘንበት እና ከስሙ ጋር በተዋወቅንበት ጊዜ ጀምሮ እረፍት ያለን ሰዎች ሆነናል። ብርም ወርቅም ያልሰጠን ሰላም ኢየሱስ ሰጥቶናል። ብርም ወርቅም ያልሰጠን ጤንነት ኢየሱስ ሰጥቶናል። ብርም ወርቅም ያልሰጠን ነገር ኢየሱስ ሰጥቶናል። የጌታ ስም የተመሰገነ ይሆን። ብርም ወርቅም ያልሰጠን የዘላለም ሕይወት ኢየሱስ የዘላለም ሕይወት ሰጥቶናል። እንደነገርኳችሁ ይህ ሰው ለዘመናት በዛ በራፍ ላይ ተቀምጦ የሰዎችን እጅ ጠብቅ፣ የነበረ ሰው ነው። ወደ መቅደስ ገብቶ አንድ ቀንም መስዋዕትን ሰውቶ አያውቅም። ወደ መቅደስ ገብቶ አንድ ቀንም እግዚአብሔርን አምልኮ አያውቅም። ሁል ጊዜ ግን እዛው ደጃፍ ላይ ተቀምጧል። የዚህ ሰው ታሪክ ሊቀይር ኢየሱስ መጣ። አባ ጋቦር ራባ ጄዲያ ማነው ዛሬ በኢየሱስም በዚህ በማለዳ ታሪክህን ሊቀይር ኢየሱስ መጥቷል። ታሪክሽን ሊቀይር ኢየሱስ መጥቷል። የዚህን ሰው ታሪክ ሊቀይር በነ ጴጥሮስ እና በነ ዮሐንስ ሆነው ኢየሱስ መጣ። የለኝም። በናዝሬቱ በኢየሱስ ክርስቶስ ስም አዛለው ተነስና ምን በል ተመላለስ። ከዛ በኋላ እጃቸውንም ሰጡት ይላል። እጅ የህብረት ምልክት ነው። እጅ የአንድነት ምልክት ነው። እጅ በእምነት የመተባበር ምልክት ነው። እጃቸውንም ሰጡት። ከዛ በኋላ ቃቃቃቃ እያለ ቁርጭምጭሚቱ ጸና ይላል። ዋው በሂደት አልሆነም ነገሩ። ለዘመናት በእግሩ ባይራመድም አንድ ቀንም መሄዶ የማያቅ ቢሆንም ስሙ ግን ከስሞች ሁሉ በላይ ያልጸናውን ጉልበት ያጸናል። ስሙ ከስሞች ሁሉ በላይ ነው። መሄድ የማይችለውን ሰው ያስኬደዋል። ስሙ ከስሞች በላይ ነው። የሌለውን ነገር ወደ መኖር ማምጣት ይችላል። ቀጥ ብሎ ቆመ ይላል ዘሎም እየዘለለም እግዚአብሔርንም እያመሰገነ ከነ ጴጥሮስ ጋር ወደ መቅደሱ ወደ ውስጠኛው ክፍል ገባ ይላል። ሃሌሉያ! የእግዚአብሔር ስም የተመሰገነ ይሁን። ልንገርህ እኔ ዛሬ ይህ የክርስቶስ ኢየሱስ ስም ዝም ብለህ እንደ ልማድ የምትጠራው ሳይሆን ተአምራት የሚያደርግ ስም ነው። ያመነ ሰው አሜን ይበለኝና ውሰድ። ዛሬ ጸልያለሁ ለአንድ ሰው እግዚአብሔር ተአምራት ያደርግለታል ለአንድ ሰው እግዚአብሔር ነገሩን ይለውጥለታል። ለአንድ ሰው እግዚአብሔር ከተቀመጠበት ያስነሳዋል። ለአንድ ሰው እግዚአብሔር ምዕራፍ ይቀይርለታል። ለአንድ ሰው እግዚአብሔር ቦካባሳ ፍሬጄኒያ ማካቦሳ የዘመናት የሆነው የመከራ ምንጩን ያደርቅለታል። እየዘለለ ሄደ። አረ የኢየሱስ ስም ከስም ሁሉ በላይ። ብዙ አልናገርም፣ የጸሎት ጊዜ ስለሚኖረይ። የኢየሱስ ክርስቶስ ስም ከስም ሁሉ በላይ። ብዙ ሰው የክርስቶስ ኢየሱስ ስም ስም የሚያምን ይመስላል? ነገር ግን ወገኖቼ የኢየሱስ ክርስቶስ ስም ከስም ሁሉ በላይ ነው ስንላችሁ ጉልበት ሁሉ ለኢየሱስ ክርስቶስ ምን ያረጋል ይላል፣ ይታዘዛል። እያልኳችሁ የትኛውም ጉልበት፣ የበሽታ ጉልበት ብትሉ ለኢየሱስ ክርስቶስም ይታዘዛል። የችግር ጉልበት ብትሉ ለኢየሱስ ስም ይታዘዛል። በምድር ላይ ሁሉን ሁሉን የሚያስፈራራ የሞት ኃይልና ጉልበት ለኢየሱስ ክርስቶስም ይታዘዛል። ሁሉ በሞት ፍርሃት የሚገዛ ነው። የኢየሱስ ክርስቶስ ስም ግን ሲመጣ የሞትን ኃይል ገፎ ይጥለዋል። ለዚህ ነው በፊልጵስዮስ ምዕራፍ ሁለት ላይ ሄዳችሁ ስትመለከቱ ከስም ሁሉ በላይ ስምን ምን አደረገው ሰጠው። በሰማይ በምድር፣ ከምድር በታች ሁሉ ለኢየሱስ ክርስቶስ ስም ጉልበት ሁሉ ይንበረከክ ዘንድ ይልና ምላስም እግዚአብሔርን ምን ያደረግ ዘንድ ያመሰግን ዘንድ ይላል። በክርስቶስ ኢየሱስ ስም ለሚደረገው ተአምራት ሁሉ ክብሩ ለእግዚአብሔር ነው። ክብሩ ለሰው አይደለም። ክብሩ ለአገልጋይ አይደለም። ክብሩ ለማን ይሆናል? ለእግዚአብሔር ይሆናል። አሜን ትላላችሁ። ዛሬም የኢየሱስ ክርስቶስ ስም ይሰራል። ዛሬም የኢየሱስ ክርስቶስ ስም ስልጣን አለ። በጣም የሚያስገርማችሁ የኢየሱስ ክርስቶስ ስም ስልጣን አለው ሲል ለሰው ራሱ ስልጣን ይሰጣል ወደ ወገኖቹ መጣ፣ የገዛ ወደ ወገኖቹ አልተቀበሉትም። በስሙ ለሚያምኑት ግን ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አረጋቸው? ይላል ሰጠዋቸው ይላል። ወገኖቼ በክርስቶስ ኢየሱስ ስም ማመን ስትጀምሮ የመጀመሪያው አድራሻችሁ የሚቀየረው የአባትነት አድራሻችሁ ይቀየራል። አሜን ትላላችሁ። ቀድሞ አባታችሁ ሌላ ነበር። አሁን ግን አባታችሁ ራሱ እግዚአብሔር ይሆናል። አሜን ትላላችሁ። በእግዚአብሔር ቤት ያለውን ስልጣንህን መጠቀም ትችላለህ። የልጅነት ስልጣንን ተቀብላል። የልጅነት ስልጣን ተቀበለ ሲል ወራሽ ሆነ ማለት ነው። የልጅነት ስልጣን ተቀበለ ሲል በእግዚአብሔር ስም ማንኛውም ነገር የሚሆነው ነገር ሁሉ ለእርሱም ሆነ ማለት ነው። ክብር ለኢየሱስ። ሲሆን በእግዚአብሔር የእግዚአብሔር ልጅ ሆነ ማለት የእግዚአብሔር የሆነው ነገር ሁሉ የራሱ አደረገው ማለት ነው። የጌታ ስም የተመሰገነ ይሁን። ትልቅ በክርስቶስ ኢየሱስ ስም ስታመን የእግዚአብሔር ልጅ ትባላል። በማንም ስም ምን የእግዚአብሔር ልጅ መሆን አትችልም። በምድር ላይ ታዋቂ የሚባሉ የሃይማኖት መሪ ሰው ልጅ ሁን፣ ግን የእግዚአብሔር ልጅ መሆን አትችልም። በጣም ባለ ጸጋ ሁን፣ የእግዚአብሔር ልጅ መሆን አትችልም። የእግዚአብሔር ልጅነት በወርቅም አይገዛም፣ በብርም አይገዛም፣ በምድር በከበረ ነገር አይገዛም። የእግዚአብሔር ልጅነት የሚመጣው በኢየሱስ ክርስቶስ ስም በማመን ብቻ ነው። አሜን ትላላችሁ። እኛን ከምድራዊ ሰዎች የሚለየን ምን እንደሆነ ታውቃላችሁ? እኛ የእግዚአብሔር ልጆች ስለሆንን ነው። እስቲ እኔ የእግዚአብሔር ልጅ ነኝ ይበሉ። በእምነት በሙሉ ልብ ተናገሩ። እኔ የእግዚአብሔር ልጅ ነኝ ይበሉ። የእግዚአብሔር የሆነ ሁሉ የኔ ነው በሉ ሲ ክብር ለኢየሱስ ይሁን የእግዚአብሔር የሆነ ሁሉ የአንተ ነው እግዚአብሔር የልጅነትን ስልጣን ሲሰጥ ልጅ ከሆናችሁ ደግሞ ምንድናችሁ ነው የሚለው ወራሻዎች ናችሁ ይላል ምንም ባለጸጋ ምንም ሀብታም ብትሆን ልጅ ላልሆነ ነገር ሀብትን አታወርስም እግዚአብሔር ደግሞ ያለውን ሀብቱን ሊያወርስ ሲፈልግ መንግሥቱን ሊሰጥ ሲፈልግ እኔ እና እናንተን በክርስቶስ ኢየሱስ በኩል ልጅ አደረገን። ክብር ለኢየሱስ ይሁን። ልጅ የሆንበት መንገዱ ምንድን ነው? በክርስቶስ ኢየሱስ ማመናችን ነው። በክርስቶስ ኢየሱስ ማመናችን ልጅ መሆኑ ብቻ ሳይሆን የክርስቶስ የሆነውን ሁሉ ለእኛ አድርጓል። በክርስቶስ ኢየሱስም በምታመንበት ጊዜ እግዚአብሔር ፈውስንም ሰጥቷል። አሜን ትለኛለህ። ፈውስንም ሰጥቷል። አይደለም ፈውስ ብቻ አንተ ራስህ እጅህን ብትጭ እና ብትጸልይ ሰዎች ይፈወሳል። እግዚአብሔር ቃል ሲናገር በማርቆስ 16 ላይ ሄዳችሁ ተመለከቱ። ያመኑትም እነዚህ ምልክቶች ይከተሏቸዋል። ምን ያደረጉት? ከኔ ጋር ተናገሩ። ምን ያደረጉት? ያመኑት ያመኑትም እነዚህ ምልክቶች ይከተሏቸዋል። ምንድን ነው ምልክቱ ሲል፣ በአዲስ ቋንቋ ይናገራል። ሃሌሉያ የመጀመሪያው ነገር በአዲስ ቋንቋ መናገር። ይህ ቋንቋ ሰው ላይ ሊሰማው ይችላል። ይህ ቋንቋ ጠላት የሚሰማው አይደለም። ይህ ቋንቋ ራሱ እግዚአብሔርን የምታመሰግኑበት ነው። የጌታ ስም የተመሰገነ ይሁን። ይህ ቋንቋ እግዚአብሔር በልሳን የሚናገር እግዚአብሔር ለእግዚአብሔር ይናገራል ይላል መጽሐፍ ቅዱስ። እግዚአብሔርን የምታወሩበት ለእግዚአብሔር ክብር የምታቀርቡበት ቋንቋ ነው ይሄ። በኢየሱስ ክርስቶስም ስታምኑ የምትቀበሉት ነገር ነው። ክብለ ኢየሱስ ሲሆን በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ ቢነፋቸው ግን ምን አይላቸውም፣ አይጎዳቸውም። እግዚአብሔር ስም የተመሰገነ ይሆን። እጆቻቸውንም በማን ላይ ይጭናሉ? በድዌ ላይ ይጭናሉ። እነሱ ምን ያደርጋሉ? ይድናሉ። ይህ ወገኖቼ ስልጣን የተሰጠው ለአገልጋይ ለተቀባ፣ ለሚባለው ብቻ ሳይሆን ለእግዚአብሔር ልጆች ሁሉ የተሰጠ ስልጣን ነው። አምነሃል ወይ በሉት፣ አጠገባቸው ያለውን ሰው የተሰጠህን ተጠቀምበት በሉት። አጋንንትም ደግሞ በምን ያወጣሉ? በስሜ ያወጣሉ አለው። በክርስቶስ ኢየሱስም ስታምን እነዚህ ስልጣኖች ሁሉ ላንተ ሆነዋል። ይህ ላንተ ምልክትህ ነው። የማመን ምልክትህ ነው። አጠገብ ያለውን ሰው ታምናለህ ወይ በሉት። በኢየሱስ በአዲስ ቋንቋ መናገር ትችላለ በሉት። ታምናለህ ወይ በሉት። እጅህም በድው ላይ መጫን ትችላለ በሉት። የጫንክባቸው ሁሉ ይፈወሳሉ በሉት። ታምናል ሆይ በሉት። አጋንንትን በኢየሱስ ስም ማስወጣት ትችላለ፣ መብትህ ነው በሉት። ክብር ለኢየሱስ ይሁን። ይህ ያለኝን እሰጥሃለሁ ብለው የጠሩት ስም እናንተም ልትጠቀሙበት ትችላላችሁ። የኢየሱስ ክርስቶስም ዛሬም ይሰራል። የኢየሱስ ክርስቶስም ዛሬም አጋንንትን ያወጣል። የኢየሱስ ክርስቶስም ዛሬም ይፈውሳል የኢየሱስ ክርስቶስም ዛሬም ወገኖች፣ ሃላኪ አማሳ ፕሬጀሪያ ኢየሱስ ክርስቶስ ስም፣ ጌታ ስም የተመሰገነ ይሁን። በክርስቶስ ኢየሱስ ስም ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ይህ የተቀበልከው ስም ከስሞች ሁሉ በላይ ነው። ይህ የተቀበልከው ስም አቅጣጫን እንድትቀይር ያደረጋል። ምዕራፍን እንድትቀይር ያደርግሃል። የጌታ ስም የተመሰገነ ይሁን። ዛሬም በማለዳ ይዤላችሁ የመጣሁት ብርና ወርቅ አይደለም። የኢየሱስ ክርስቶስም ይዤላችሁ መጥቻለሁ። በኢየሱስ ክርስቶስም ነገራችሁ ይለወጣል። እኔ አምኜ መጥቻለሁ። በኢየሱስ ክርስቶስም የታመመ ሰው ቢኖር ይፈወሳል። በኢየሱስ ክርስቶስም ቀንበር ይሰበርላችኋል። በኢየሱስ ክርስቶስም እስራት ይበጣጠሳል። ምናልባት በመካከላችን አዳዲስ ሰዎች ብትኖሩ ኢየሱስ ክርስቶስን እንደ መድኃኒታችሁ፣ እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ፣ የእግዚአብሔር ልጅ መሆናችሁ እርግጠኛ ያልሆናችሁ ሰዎች ብትኖሩ ለእናንተ ምጸልላችኋለሁ። በኢየሱስ ክርስቶስም ስታምኑ አንደኛ የእግዚአብሔር ልጆች ትባላላችሁ፣ ሁለተኛ የዘላለምን ሕይወት ታገኛላችሁ። ክብር ለኢየሱስ ሲሆነ። ሶስተኛ ለእምነታችሁ ምልክት የሆነውን በአዲስ ቋንቋ መናገር ትችላላችሁ። እጆቻችሁን ስጭኑ፣ በድዌዎች ላይ ስጭኑ ድዌዎች ይድናሉ። እግዚአብሔር ከእናንተ ጋር ተአምራትን ማድረግ ይጀምራል። ምስጢሩ ግን፣ ቁልፉ ግን በኢየሱስ ክርስቶስ ስም ማመን አሜን ትላላችሁ። ይህ ሰው ሲያምን የሆነለት ይህንን ነው። በቃ ሲያምን ለዘመናት በአንድ ስፍራ ላይ እንዲቀመጥ ያደረገውን ታሪኩን የቀየረል። ሲያምን የመመልከቱ ጉዳይ በእምነት የመተባበሩ ጉዳይ። ዛሬስ በዚህ ስም የሚያምን ሰው ይኖር ይሆን? ክብር ለኢየሱስ። አዎን እናምናለን። እስከ ዛሬ እያመንን አይደለም እንዴ የምትሉ ሰዎች አዎን ታምናላችሁ። ነገር ግን የኢየሱስ ስም ዛሬም እንደሚሰራ መኑ። ዛሬም ምን ያደርጋል? ይሰራል። የጌታ ስም የተመሰገነ ይሁን። ይህ ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ። እንጸልይ ሁላችንም።